ወድና የተከበራችሁ ሙስሊም እና አህቶቼ ዛሬ ኢንሻአላህ ምን የሚሆነው ስለ አላህ ራህመት፣ የአላህ ራህመት ሰፊ እንደሆነ እነ ራህመቲ ወሰዓት ኩል ሸይ። አላህ Subhanahu Ta'ala የኔ እዝነትና ራህመት ከሁሉም ነገር ሰፋ ይላል። አላህ Subhanahu Ta'ala አላህ ሰፊ የሆነ ጌታ ነው። እንደዚሁም ደግሞ

ስሞች አሉት ከነዛ ዘጠና ዘጠኝ ስሞች መካከል ረህማን ረሂም የሚባሉት የእሱ ደግሞ የተለዩ ስሞቹ ናቸው ማለት ነው። እና አላህ ስብሐነሁ ወተዓላ ረሒም ረህማን የሚባል ስም አለው። እና አላህ ዘንድ ደግሞ መቶ ረህመት አለ አለ ሙሉ የሆነ እዝነት ረህመት አለ። ከዛ ከመቶ ረህመት መካከል አንዷን ነው ዱኒያ ላይ ያወረዳት አለው ዘጠና ዘጠኙን አላህ ሱብሃነሁ ወተዓላ ለአኸራ ለባሪዎቹ ሊያዝንበት አስቀምጦታል አሉ። በዚች አንድ ራህመት ነው በዱንያ ላይ ያሉ ሰዎችም እንስሳቶችም እርስ በርስ የሚተዛዘኑበት አሉ። ሀታ እንስሳት እንኳን ሳይቀሩ ለልጇ እግሯን ኮቴ ብድግ ታረግላታለች ከረገጥኳት ያማታል ብላ አሉ፣ ከስር ልጇ ስለምትኖር እንዳትረግጣት እግሯን ታንጠለጥላለች ማለት ነው። ይሄ እንግዲህ እንስሳቶች እንኳን ቢሆኑ ለልጃቸው ምን ያህል እንደሚራሩ ነው የሚያሳየው ማለት ነው። ይችንም አንድ ራህመት አላህ ስብሓነ ወተዓላ የቂያማ ለታ ከነበረው ከዘጠና ዘጠኙ ጋር ጨምሮ መቶ ራህመት ይዞ ባሪያዎቹን ይጠብቃል አሉ። ነቢዩ ሰለላሁ ዓለይሂ ወሰለም በሌላ ሀዲሳቸው ደግሞ አላህ ስብሓነ ወተዓላ እኮ ለባሪያው አሉ አንዲት እናት ለልጇ ከምታዝነው ለህፃን ልጇ ከምታዝነው ሰባ እጥፍ በላይ አላህ ስብሓነ ወተዓላ ለባሪያው ያዝናል አሉ። ስለዚህ አላህ ስብሓነው ተዓላ እጅግ ረሕመተኛ ጌታ ስለሆነ በምንሰራው ወንጀል እስትግፋር፣ ተውበት፣ ረሕመት መጠየቅ አለ። አላህ ስብሓነው ተዓላ ይላል አሉ ነቢዩ ሰለላሁ ዓለይሂ ወሰለም የእብነ ኣደም ለው በለገት ዝኑብ እና ነሰማእ እምትመስተክፈርተን ወረጀውተን የገፈርቱ ለካ ዓላማ ነሜንከ ወላኡ ባሊ። አንተ አደም ልጅ ሆይ ወንጀልህ የሰማይ ጣርያ ነካን እንኳ ቢሆን ያን ያህል ከፍ ያለ የበዛ እንኳን ወንጀል ሰርተህ ብትመጣ ቱም መስተግፈርተኒ፣ ከዛ በመቀጠል ደግሞ ወንጀለኛ መሆንን አምነህ ያረቢ ማረኝ ብለህ እኔን ምህረትን ከጠየቅ ወረጀውተኒ፣ እኔን እምትከጅል ከሆነ የኔን ረህመት የኔን እዝረትን እምትከጅል ከሆነ ገፈርቱ ለካ እምራህ አለው ይላል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ባህል ቁርስ ማለት ነው። ገፈርቱ ለካ ዓላ ማ ካነ ሚንከ ወላ ኡባሊ አንተ ላይ ያለውን ሁሉ ወንጀልህን እምረሃለሁ፣ ግድ የለኝም ይላል። ለስ የፈለገውን ያህል እንኳን ወንጀልህ የበዛ ቢሆን ያ ብነ አደም ለው አተይተኒ ብቁራቢል አርድ ኸጣያ መሬትን ሙሉ የሚሞላ ወንጀል ዘህ እኔ ዘንድ ብትመጣ ላ ቱሽሪኩ ቢ ሸይአን በእኔ ላይ ምንም ያላጋራህ ከሆነ እኔን በብቸኝነት ታመልክ ከነበረ ምንም ያህል ወንጀልህ ቢበዛ

እናንተ ኮ ወንጀልን የማትሰሩ ንጹህ ሰዎች ብትሆኑ ኖሮ አሉ፣ አላህ ሱብሃነወተዓላ እናንተን የወስድና ያጠፋችሁና፣ ወለጃአ ቢቀውሚን ዩዝኒቡነ ፈየስተግፊሩን አላሃ ፈየግፊሩ ለሁም፣ አላህ ሱብሃነወተዓላ ሰዎችን ያመጣ ነበር፣ ተሳስተው ወንጀል እየሰሩ በወንጀላቸው ደግሞ ተጸጽተው አላህን ሱብሃነወተዓላ መህረት የሚጠይቁ የሆኑ ባሮቹን ያመጣ ነበር አሉ። ስለዚህ ይህ ያልሳቸው የሚያመላክተው ምንድን ነው? የሰው ልጅ ከወንጀል ንጹህ ሊሆን እንደማይችል ነው። አላህ Subhanahu Ta'ala ሲፈጥረው ገና የሰውን ልጅ ተሳሳች አድርጎት ጥፋተኛ አድርጎት ስለሆነ የፈጠረው። የአባታችን አደም ደግሞ እንግዲህ ጥፋተኛነታቸውን ባወቁ ጊዜ ምህረትን ነው የጠየቁት። ያ ረቢ ጥፋት አጥፍቻለሁና እና ማረኝ እኔ ከበዳዮች ሆኛለሁ ብለዋል። ምህረትን ሲጠይቁ ደግሞ አላህ Subhanahu Ta'ala ምሯቸዋል ማለት ነው። ሸይጣን ደሞ እብሊስ ደግሞ ጥፋቱን ለማስተባበል ላይ የሞከረው እኔ ለሱ አልሰግድም ከጭቃ ለፈጠርከው እኔን ከብርሃን ነው የፈጠርከኝ፣ ብሎ ኮራ ተኩራራ። በዛ ምክንያት ምህረት